ዛሬ መውራችሁ በጣም ረጅምና ደስ የሚል ታሪክ ነው እና እስከ መጨረሻ አዳምጡት። የሆነች ሴት ነበረች። በጣም ቆንጆ ናት። በቀሪያው የምትታወቅ ወላኪን እናትና አባት የላትም። የቲም ናት። ማንም ሰው የላትም። ከዛ ከዛው ከቀሪያው ወይም ደግሞ ከሀገሩ የሚታወቅ አንድ ቆንጆ ሰው ታገባለች። ከዛ በኋላ ተጋብተው እየኖሩ በሰላም እያለ በጣም ተዋደው ጥሩ ሕይወት እየኖር እያለ ባሏ አጋጣሚ ሆኖ ሊሳፈር ፈለገ ማለት ነው፣ ወደ ሌላ ሀገር። ከዛ በኋላ የሚታመን ሰው ሳለማያውቅ ወንድሙን አመጣና፣ ወንድሜ ከዚህ ሰው የላትም እሷን፣ ስለዚህ እስከምመጣ ድረስ ሚስቴን ጠብቅልኝ ብሎ አደራ ለወንድሙ ይሰጠዋል። ከዛ በኋላ ወንድሙ ምንድን ነው ያደረገው? ያኔ እሷን ፈለጋትኝና እንትን አላትኝ። ያኔ ሊደፍራት ፈለገ ምናምን ሲጠይቃት እንደዚህ አይሆንም አለችው ከዛ በኋላ ቢለምናት ቢለምናት እንቢ አለችው ከዛ በኋላ ይሷ ምን አደረገች ሲመጣ ወንድምህ እነግርልሃለሁ ምናምን ብላ አስፈራራችው ማለት ነው ከዛ በኋላ ባሏ መጣ ባሏ በሚመጣ ጊዜ ግን ወንድምየው ሮጦ ምንድና ያለ ሚስትህ በጣም ኃይለኛ ናት ወይም ደግሞ በጣም የሆነ ብልግና ያለባት ሴት ናት እኔ እኮ ከእሷ ጋር እንድተኛ ጠየቀች ምናምን ብሎ ይነግረዋለ ወንድሙ። ከዛ በኋላ ባሏም በጣም ተናደደና ፈታት ማለት ነው። ከዛ አስወጥቶ አባረራትኝ። አስወጥቶ በሚያባረራት ጊዜ የሆኑ መንገድ እየሄደች እያለ የሆኑ ሽማግሌ ታገኛለች። ከዛ መንገድ ላይ ያን ሽማግሌ ስታገኝ ነገረቻቸው ስላለው ነገር ባሏ እንደዚህ ባሌ እንደዚህ እንደዚህ ያደረገ ሳያውቅ ደግሞ ወንድሙ እንደዚህ ብሎ ሲነግር በነያን ልክ ሰዋን ነገረቻቸው። ከዛ በኋላ ምንድን አደረጉ እንትን ማለት ነው ትልቁ ሰው ወሰዷት እና ልጅ ስለነበራቸው ህፃን ልጅ እሷን ታሳድጊያለሽ ምናምን ብለው ህፃኗን ልጅ እንድታሳድግ ያደርጓታል ማለት ነው። ከዛ በኋላ ህፃኗን ልጅ በሰላም እያሳደገች እያለ የሰውየው ባሪያ አለው ባሪያ አለ እንትን የሚያገለግለው ምናምን ማለት ነው። ከዛ ይችን ሴት በሚያያት ጊዜ አሁንም ይሄ ሰውዬ ይፈልጋታል ይሄ እንትኑ ባሪያው ማለት ነው። ከዛ በኋላ ይሄድና እኔ ጋር ካልተኛሽ ከዚህ ሰውየው ሲመጣ እናገራለሁ ምናምን ሲላትን ነው ነው አይቻልም ብላ አላ ስፋነታለን እኔ ፈራለሁ ብላ አላህን ፈርታ ትርቃለች ማለት ነው። ከዛ በኋላ ምንድነው ያደረገው ሲመጣ አባት ወይም ደግሞ ይሄ ሽማግሌው ሲመጣ እንዳትናገርበት እና ህፃኑን ይገላዋል። ህፃኗትን ህፃኗን ልጅ ይገላታል። ከዛ በኋላ ህፃኗን እንደገደላት ሲመጣ ወይም ደግሞ ይሄ ሽማግሌው ሲመጣ ህፃኑን ገለዋለች ብሎ ወደ እሷ ያጠብቅባታል ማለት ነው። ከዛ በኋላ ልታስረዳው ብትሞክርም ሰውየው አልተረዳትም። እንደገደላት ምናምን እሷ እንደገደለች አድርጎ ነው የተረዳው ማለት ነው። ከዛ መጨረሻ ላይ ሰውየው በቃ ሁለት ብር ሰጣትና ወይም ሁለት ዲናር ሰጣትኝና አስወጣትኝ አስወጥቶ ላካት ማለት ነው። ከዛ በኋላ አሁንም መንገድ እየሄደች እያለ ብዙ ሰዎች የሆነን ሰውዬ እየደበደቡት ያለች ከዛ በኋላ በመካከል ገባችና ምን ሆናችሁ ነው የምደበድቡ? ስትለው ስትል እነዛን ሁሉ ሰዎች ማለት ነው ገንዘባችንን ወስዶብን ነው ብለው ይነግሯታል። ስንት ነው ያለበት ስትላቸው፣ ሁለት ድናር ነው ያለበት ብለው ይነግሯታል ማለት ነው። በቃ እኔ ከፍልለታለሁ አለች እና ለዛ ሰው ለሚደበደበው ሰው ማለት ነው ሁለት ዲናሩን ከፈለች ማለት ነው። ከፈለች እና ከዛ በኋላ ያለውን ነገር ነገረችው። ከዚህ ባሪያውን ምን እንዳደረጋት፣ ባሏ ምን እንዳደረጋት እንዳለ የሰዋን ነገረችው። ከዛ በኋላ በቃ ከዚህ ሀገር እንውጣና በዚህ ከዚህ ሀገር እንውጣና እንሂድ ብሎ በዛ ሰዓት በሰፊና ወይም ደግሞ በጀልባ ስለሆነ ሲጓዙ የነበረው በጀልባ እንሄድ እላታን ከዚህ ሀገር ወጥተን ወይም ከዚህ ቀሪያ ወጥተን ወደ ሌላ ቀሪያ ምንሄድ ብሎ ማለት ነው። ከዛ በኋላ የሄዱ ያለ በቃ አንቺ ቅደሚና ከጀልባው ጠብቂ፣ እኔ ሰዎቹን የጀልባውን ባለቤቶች አናግሬ መጣሁ ይላታን። ከዛ በኋላ ሄዳ ስትጠብቀው ቀረ። ከዛ በኋላ የጀልባው ባለቤቶች ሲመጡ የጀልባው ባለቤቶች ሲመጡ ምናሏትኝ ያ ምትን ሰይድሽ ሽጦሽ ሂዷን አለ አሏትኝ ማለት ያ ማለት ምንድነው? እሷን በብር ሸጣትና ይቺ ባሪያ ይናት አላቸው። ባሪያ ይናትና ውሰዷትኝ እና ብር ስጡኝ አላቸው። ከዛ በኋላ ያ ያዳነችው ሰው ሽጧት ለነዛ ሰዎች ለነዛ ለጀልባው ባለቤቶች ሽጧትኝ ሄደ ማለት ነው። ትቷት ሄዶ ትቷት ሄደ። ከዛ በኋላ እየሄዱ ያለ መንገድ ላይ እያሉ አሁንም እነዚህ ሰዎች ይፈልጓታል ሊደፍሯት ሲፈልጉ ወይም ደግሞ አንቺ ባሪያችን ስለሆንሽ ከኛ ጋር መተኛት አለብሽ ሲላት እኔ አላህን እፈራለሁ እባካችሁን ተውኝ፣ ምናምን ብላ ብትናገርም በፍጹም ሊተዋት አልቻለም። ከዛ መጨረሻ ላይ ባህሩ መካከል ላይ ማዕበል ይነሳና ጀልባው ይገለበጣል። ጀልባው ሲገላበጥ እሷ ምንም ሳይደርሱባት ማለት ነው። ጀልባው ሲገላበጥ እሷ እንጨቱ ላይ ትሆንና እንጨቱ አንሳፏትኝ ወደ ባህሩ ዳር ይጥላታል ማለት ነው። ከዛ ባህሩ ዳር ላይ ስትደርስ ማን ያገኛታል? የሀገሬው ንጉስ ያገኛታል። ከዛ በኋላ ወደ ቤት ወሰደና ሕክምና እንዲያደርግላት ሐኪሞችን ጠራ። ከዛ በኋላ ሕክምና ተደረገላት። ምንድነው ቄሳሽ ወይም ደግሞ ምንድነው ታሪክሽ ብሎ ሲጠይቃት፣ ያለውን ታሪክ እንዳለ ነገረችው። ያንን ሰው ያድናው እንደ ካዳት ሰለ ሽማግሌው እንደዚሁም ሰለ ባሏ ያለ አንዳንድ ነገር ነገረችው ማለት ነው፣ ለዛ ለንጉሱ። ከዛ በኋላ ንጉሱ ምን አደረገ? አገባት ማለት ነው። አገባተችን ሴት ከዛ በዛው አመት ንጉሱ ያኔ ምን አደረገ? የእሷ አማካሪ አድርጎ ሾማት ማለት ነው። ከዛ በኋላ ታማክረዋለች፣ በእያንዳንዱ ህይወቱ ላይ የመጣ ይጠይቃታ ታማከረዋለች። ይህን ብታደርግ ይህን ብታረግ፣ በጣም ጥበበኛ ሴት ስለነበረች ታማከረው ነበረ። ከዛ በኋላ ንጉሱ በሚሞት ጊዜ ንጉሱ ከተወሰነ ጊዜ በኋላ ንጉሱ ይሞታል። ንጉሱ ሲሞት የሀገሬው ሰዎች እሷ ትምራን ብለው እንትናሉ። ያኔ ቀራራ ወጡ፣ ይሷ ትምራን። ምክንያቱም እሱም በጣም ያኔ ከእሷ ከመጣች በኋላ ብዙ ነገራቶች ተቀየረ ሄሮ ስለነበረ በጣም ተደሰቱ እና እሷ እንድትመራቸው አደረጉ ማለት ነው። ከዛ በኋላ የዚ ሀገር መሪ ሆና እሷ በዛ በንጉሱ ተተካች ማለት ነው። ከዛ መጨረሻ ላይ ምንድነው ያደረገችው እነዛን ከዛኛው ቀርያ ያሉትን ሰዎች ወይም ደግሞ እነዚያ የካሯታን ሰዎች ሁላ እንዲሰበሰቡ አደረገች። ከዛ በኋላ ያን ሽማግሌም እንደዚሁ ባሏን ምን እንዳደረጉ በጠቃላይ ታሪኩን ካጫወታቻቸው በኋላ የባሏን ወንድን በስር እንዲቀጣ አደረገችው፣ እንዲታሰር አደረገችው። ወንድሙን እንደካደ ነገረችው። ወንድሙ ያኔ ባሏ ማለት ነው የነበረው ሰውዬ ምን እንዳደረገ ነገረችው። አመናትኝ ከዛ በኋላ ደግሞ ይሄኛው ባህሪያውን ደግሞ አስገደለችው። ምክንያቱም ሕፃን ልጅ ስለገደለ ማለት ነው ይሄኛውን ደግሞ መጨረሻ ላይ የካዳትን ሰውዬ ሰዎች ሲደበድቡት አግኝታ ከዛ በኋላ ባሪ አድርጎ የሸጣትን ሰውዬም እንደዚሁ አሰረችው ማለት ነው። መጨረሻ ላይ እሷ ንግስት ሆና መኖር ጀመረች። መጨረሻ ላይ ምናለች? ወመን የተቅ ላህ የጃዕል ለሁ መክረጃ አላ። የሚፈራ ሰው መውጫ ቀዳዳ ያበጅለታል። ወየርዙቁሁ ሚን ሐይቱ ላይ ያህተሲብ ከማያስብበት ስፍራም ደግሞ ሪዝቁን ያሰፋለታናለች ማለት ነው። እና ይቺ ምንም የሌላት ሴት መጨረሻ ላይ ንግስት ሆና ተሾመች ማለት ነው። እና የሆነ ምንም አይነት ችግር፣ መከራ የእያንዳንዱ ነገራቶች ቢደርሱባቸው መጨረሻ ላይ ነስር ይመጣል። እናንተ ግን በትክክለኛው መንገድ እየተጓዛችሁ እንደሆነ አላ ስማኑ ታላ ፍራቻ ከውስጣችሁ እንዳለ አለ የኛን የሚለው የኛን የሚለው ነገር ከውስጣችሁ እንዳለ ላዝም ተሱፊ ሊሰማችው ይገባል። ያንን ሽዑር መኖር ስትጀምሩ ማንኛውም መከራና ችግር እናንተን አያሸንፋችሁም ማለት ነው። አላህ የሐፍዝኩም። እንደተመራችሁበት ተስፋ አደርጋለሁ። መልካም ጊዜ